ተናገሪ በፊት የራስ ይሻትን ክፉ ፊት እና መጥፎ ቃል አሁን ላይ አትናገሪያት የምትሉ እንዲሁም የሙናሴ እና ሰላም ፋዘር ሀና ልጄ ብሎ ስለተቀበላት በጣም ነው ደስ ያለን አይደል? እርግብ ቀድማ ከሷ በፊትም ልታሳምን ብሞክርም ግን ውስጡን አምኖ ለወይዘሮ ሜላትም ልጅሽ ከእርግብ ይልቅ ሰራተኛ የምታያት ሀና ነች ብሏል። ስለዚህ ምን ይመስላችኋል ውጤቱ? እውነት ከእሷ ጎን ይሆናል ወይስ አይሆንም? ይሄ አጋጣሚ ለእሷ መንጣቱ ጥሩ ነው ወይስ አይደለም የሚለውን እስኪ ሀሳባችሁን እና ማንነታችሁን በእናንተ ግለጹሊይ በመጀመሪያ አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ሁድና እየተከበራችሁ ውድ ቻናሌ ተከታታዮች እንደት ናቸው? ደህና ናቸው ከእኔ ጋር አልሐምዱሊላህ። እንዲሁም ክርስቲያነት ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችንን ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መተሳሰብ፣ መከባበርን ይመልስልን ሁላችንን ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ነባር ቤተሰቦች ስለምሰጡኝ ሰላም፣ አስተያየትና ላይክ ሼር እያደረጋችሁ ስለምታበረታቱ በሀሳብ ስለምደግፉኝ እጅግ ከልብ አመሰግናለሁ። ወደ ቤተሰቦች ዛሬም ነገም ድጋፋችሁ አይለኝ አበረታቱ ነው የምለው። ወደ ቤተሰቦች እና ዛሬ እጅግ በሚል ደስ በሚል ራስና እጅግ ስንጠብቀው የነበረ ነገር የዛሬው በጣም ደስ ይላል ከሁላቸውም ያለው ነገር የምትሉ ባዮች ስለሌለች ዛሬ ሁሉም ነገር ደስ ብሏል አለ አይደለ እርግብም በፍርሃትና በማንነቷ እየተንቀጠቀጠች ነው ያለችው እውነታው ሲወጣ ግን ምን እንደሚበቃ ልክ ሀና እንዳለችው የሌባ አይነ ደረቅ የሚባለው ነገር እያካሄደች ነው ያለችው እና ሀና ሳቆን እርግብ ማለት ነው እና ምን ትላላችሁ? በመጀመሪያ ወይዘሮ ሜላት ይህን ጸባይ እያሰጣቻት እና ወይም ይህም ጸባይ እያመጣችሁ ምንም በተመለከተ ነው ሀና ልጅሽ ናት ስላለች ነው ገንዘብ ፈልገሽ እያለች መጥፎ ቃል ለምን ትናገራታለች? ትክክለኛ ልጅቱ ደግሞ ሀና ናት ሳታቃቆ ብትነግሩ ምን አለ? ቢተዋወቁ ምን አለ? በኋላ ላይ ግን ይጸጽታታል ብዬ ተስፋለኝ። ወይዘሮ ሜላት ሁናሴ እንዳያችሁት በጣም በጉጉት ተጠብቀው እና በሆነ ብዬ ስመኘው የሆነ ነገር ነው የተመኘው ትደረሰ ብሎ በጣም ደስ ብሎታል። ሀናን በትናንት በተናገርኩሽ በጣም ጥቶኛል፣ ግራ ተጋብቻ ነው ይቅርታ ብሎ ሲጠይቃት፣ ሀና ደግሞ ከአንተ ምንም አልጠብቅም ስላመንክ ብቻ ደስ ብሎኛል ብላ በፈገግታ ፋዘሯንም አንድ ቀን የኔ አባት ትሆናለህ ብላ ተመኝታለች። ግን የሚሆን ይመስላችኋል ወይስ አይሆንም? ወይዘሮ ሜላትን ቁጭ አድርጎ የነሰላም አባት ልጅሽ ይልቅ እርግብ ሳኮን ሀና ናት፣ አይደለም ሰው ውሸታም፣ አጭበርባሪ፣ ሌባ ልጅ የለኝም እያለች ተናግራለች። ጸባውም ተቀይሯል። ምን ሆና ነው ግን? ወይዘሮ ሜላት ነገ የሚጸጽታትን ነገር ዛሬ ማድረጉ ተገቢ ነው ወይ ብላችሁ ታምናላችሁ ወይስ አታምኑም? እስኪ ሀሳባችሁን እንደውም የፋዘራቸው ከሀና ጎን ይቆማሉ ወይስ አይቆሙም? እኔ እርግጠኛ ነኝ በመንጣቱ አልተደሰቱም። ለምንድነው ነው መንጣቱ? እውነታን ይገልጻል ብዬ በጣም ደስ ብሎኛል። ለምን ባዮሽን ሊያጋልጣት ይችላል፣ ወይም የሞርመራውን እንደዚሁ ከሰላም ጋር ሆኖ ፋዘሯ ለሀና ጎን ይቆማሉ ብዬ ተስፋለኝ። ግን አንድ አሳሰበኝ ነገር ምን መሰላችሁ? ጆሮ ሲሲ ይሰማል። ጆሮ ሲሰማ ደግሞ የሀናን ያስጨነቃት ነገር ፋዘር ይህ ነው ብሎ ሲነግረው፣ ሀና ደግሞ ለአባቷ መናገሯ ሳይቀር ሲሰማ ፋዘር ምንድን ነው የሚሆነው? እውነቱን አውቆ ይደሰታል ወይስ ይከፋዋል? አላቅም። ለዚህ ላይ ለመወሰን ራሱ ከባድ ነው። ፋዘር ሀናን ካጦማን አላቸው፣ እሱ ብቻ እሷና እሷ ብቻ ናት። ግን ሃና የሚመስለኝ እኔ እውነቱን ለማወቅና ለማረጋገጥ እንጂ አባቷን ትታ ሄድ አችድም። ምክንያቱም እኔ ገንዘብ ፈልጌ ሳይሆን መጨረሻ ፓርት ላይ አይታችሁ ለአባቷም እንዳለችው ውስጥ ታውቃላችሁ። ገንዘብ ፈልጌ ሳይሆን ማረጋገጥ አለማረጋገጥ፣ ማመን አለማመን የእናንተ ጉዳይ ነው። ግን እኔ አጭበርባሪም ሌባም ሳይሆን ገንዘብ ፈልጌ ሳይሆን አለ አይደለ፣ ለአባቴ እናንተ ገንዘብም ሁሉ ነገር አሟልቶ ይሰጣል አባትም እናትም ገንዘብም ሁሉ ነገር የሆነ አባት አለኝ ብላ ነው የሄደችው። እኔ ሀና አባቷን ትታ አትመጣለች ወደዚህ ብዬ አላምንም። ምክንያቱም ወይዘሮ ሜላት ልጇ ከሆነች በኋላ ልታባብላት ልትላት ትችላለች። እንዳያችሁት ምናሴ፣ አንቺ እኮ ከትንሽ ቀን በኋላ እህታችን ልኮኒ ነው ብሎ በጣም እጅግ ደስ ብሎታል። ሰላምም እንደዚሁ ሰላምና ግነፋ ዘራቸው። እኔ እንጃ ለምን እንደው አላውቅም እርግብን አምኖ ሊቀበሏት አልቻሉም እንደዚሁ ሙናሴም ለሆንላትም ልጅሽ ከእርግብ ይልቅ ሰራተኛ የምታያት ሀና ነች ብሏል። ስለዚህ ምን ይመስላችኋል ውጤቱ እውነት ከእሷ ጎን ይሆናል ወይስ አይሆንም ምሄድ አጋጣሚ ለእሷ ምንጣቱ ጥሩ ነው ወይስ አይደለም የሚለውን እስኪ ሀሳባችሁንና ማንነታችሁን በእናንተ ግለጹሊይ በመጀመሪያ አሰላሙ አሌይኩም ወረህማቱላሂ ወባረካቱ ውድና እየተከበሯቸው ውድ ቻናሌ ተከታታዮች እንዴት ናቸው? ደህና ናቸው? ከእኔ ጋር አልሐምዱሊላህ እንዲሁም ክርስቲያንት ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መተሳሰብ መከባበልን ይመልስልን ሁላችንን ቤት ሰዎች ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ነባር ቤተሰቦች ስለምሰጡኝ ሰላም ሰጡኝ አስተያየትና ላይክ፣ ሼር እያደረጋችሁ ያደረጋችሁ ስለም ታበረታቱ በሀሳብ ስለም ደግፉኝ እጅግ ከልብ አመሰግናለሁ። ዛሬም ነገም ድጋፋችሁ አይለኝ አበረታቱ ነው የምለው። ውድ ቤተሰቦችና ዛሬ እጅግ በሚል ደስ በሚል ርዕስና እጅግ ስንጠብቀው የነበረ ነገር የዛሬው በጣም ደስ ይላል። ከሁላችሁም ያለው ነገር የምትሉ ባዩች ስለሌለች ዛሬ ሁሉም ነገር ደስ ብሏል፣ አለ አይደለ? እርግብም በፍርሃትና በማንነቷ እየተንቀጠቀጠች ነው ያለችው። እውነታው ሲወጣ ግን ምን እንደሚበቃ ታላቅም፣ ልክ ሀና እንዳለችው የሌባ አይነ ደረቅ የሚባለውን ነገር እያካሄደች ነው ያለችው። እና ሀና ሀና ሳቆን እርግብ ማለት ነው እና ምን ትላላችሁ? በመጀመሪያ ወይዘሮ ሜላት ይህን ጸባይ እያሰጣቻት ና ወይም ይህም ጸባይ እያመጣችሁ ምንም በተመለከተ ነው። ሀና ልጅሽ ነች ስላለች ነው ገንዘብ ፈልገሽ እያለች መጥፎ ቃል ለምን ትናገራታለች? ትክክለኛ ልጅቱ ደግሞ ሀና ናት ሳታቃቆ ብትነግሩ ምን አለ ቢታወቁ ምን አለ? በኋላ ላይ ግን ይጸጽታታል ብዬ ተስፋለኝ። ወይዘሮ ሜላት ሁናሴ እንዳያችሁት በጣም በጉጉት ተጠብቀውና በሆነ ብዬ ስመኘው የሆነ ነገር ነው የተመኘው ትደረሰ ብሎ በጣም ደስ ብሎታል። ሀናን በትናንት በተናገርኩሽ በጣም ጸጽቶኛል፣ ግራ ተጋብቻ ብቻ ነው ይቅርታ ብሎ ሲጠይቃት፣ ሀና ደግሞ ከአንተ ምንም አልጠብቅም ስላመንከ ብቻ ደስ ብሎኛል ብላ በፈገግታ ፋዘሯንም አንድ ቀን የኔ አባት ትሆናለህ ብላ ተመኝታለች። ግን የሚሆን ይመስላችኋል ወይስ አይሆንም? ወይዘሮ ሜላትን ቁጭ አድርጎ የነሰላም አባት ልጅሽ ይልቅ እርግብ ሳትሆን ሀና ናት፣ አይደለም እሷ ውሸታ ማጭበርባሪ ሌባ ልጅ የለኝም እያለች ተናግራለች። ፀባውም ተቀይሯል። ምን ሆና ነው ግን ወይዘሮ ሜላት? ነገ የሚጸጽታትን ነገር ዛሬ ማድረጉ ተገቢ ነው ወይ ብላችሁ ታምናላችሁ ወይስ አታምኑም? እስኪ ሐሳባችሁን እንደውም የፋዘራቸው ከሀና ጎን ይቆማሉ ወይስ አይቆሙም? እኔ እርግጠኛ ነኝ በመንጣቱም አልተደሰቱም። ለምንድነው መንጣቱ እውነታን ይገልጻል ብዬ በጣም ደስ ብሎኛል። ለምን ባዮሽን ሊያጋልጣት ይችላል፣ ወይም የሞርመራውን እንደዚሁ ከሰላም ጋር ሆነው ፋዘሯ ለሀና ጎን ይቆማሉ ብዬ ተስፋለኝ። ግን አንድ አሳሰበኝ ነገር ምን መሰላችሁ? ጆሮ ሲሲ ይሰማል። ጆሮ ሲሰማ ደግሞ የሀናን ያስጨነቃት ነገር ፋዘር ነው ብሎ ሲነግረው፣ ሀና ደግሞ ለአባቷ መናገሯ ሳይቀር ሲሰማ ፋዘር ምንድነው የሚሆነው? እውነቱን አውቆ ይደሰታል ወይስ ይከፋዋል? አላውቅም። ለዚህ ላይ ለመወሰን እራስዎች ከባድ ነው። ፋዘር ሀናን ካጦማን አላቸው እሱ ብቻ እሷ እና እሷ ብቻ ናት። ግን ሀና የሚመስለኝ እኔ እውነቱን ለማወቅ እና ለማረጋገጥ እንጂ አባቷን ትታ መሄድ አልችልም። ምክንያቱም እኔ ገንዘብ ፈልጌ ሳይሆን መጨረሻ አፓርት ላይ አይታችሁ ለአባቷም እንዳለችው ታቃላችሁ፣ ገንዘብ ፈልጌ ሳይሆን ማረጋገጥ አለመረጋገጥ፣ ማመን አለማመን የእናንተ ጉዳይ ነው። ግን እኔ አጭበርባሪም ሌባም ሳይሆን ገንዘብ ፈልጌ ሳይሆን አላይ እናንተ ገንዘብም ሁሉ ነገር አሟልቶ ይሰጣል። አባትም እናትም ገንዘብም ሁሉ ነገር የሆነ አባት አለኝ ብላ ነው ሄደችው። እኔ ሀና አባቷን ትቷው አትመጣለች ወደዚህ ብዬ አላምንም። ምክንያቱም ወይዘሮ ሜላት ልጇ ከሆነች በኋላም ልታባብላትም ልትላት ትችላለች። እንዳያቸው ትምናሴ፣ አንቺ እኮ ከትንሽ ቀን በኋላ እህታችን ልኮኒ ነው ብሎ በጣም እጅግ ደስ ብሎታል። ሰላምም እንደዚሁ ሰላምና ግነፋ ዘራቸው። እኔ እንጃ ለምን እንደው አላውቅም እርግብን አምኖ ሊቀበሏት አልቻሉም እንደዚሁም